ሶስታችን ሴቶች በጭነት መኪና ተጉዘን የት እንደሚሄድም አላቀውም። በእርግጥ እናትነት፣ ሴትነት፣ ኃላፊነት በጣም ይከብዳሉ። ና ጅብ ነበር ሰው ይበላል ጅብ። ብዙ ጓደኞቻችን ከኛ ጋር አልቀዋል። ና ለእርሶ የተለየ ሽልማት ብለው የሚያነሱት አላቆም አስወጡልኝ ብዬ በወታደር ነው ያስወጣሁት። ከዛ በእናንተ ሙያ ደግሞ የሚከፈለው ዋጋ ከባድ ነው፣ እስከ ህይወትም ነው። ና ፎዴም የገፋ ነገሮች እየተለወጡ ሲመጡ ለጓደኞች አማከር አላፊዎት ነው ያለው። እሱን አገናኝ ምናምን የሚባሉ ነገሮች አሉ ና ተነሱ ብቻ እንባላለን። ልጄን ጥዬ መነሳት ነው። ክፋት ሳይሆን አለማወቅ። ቀን ስራ ይንሰራለሁ፣ ምሳ ሰዓት ደግሞ ሙያ መማር ጀምር። በሚኒስተሪ ቤት ሙያው ዲስፕሊን ሁሌ ይገዛኛል። እቺ ከእናተ የተማርኳት ትንሿ ጥንካሬ ነች። በጎነትን መልካምነትን ለሌላው መትረፍን እንደ እርሶ እንዴት ይገልጹታል? አጋጣሚ ሆኖ እንግዲህ የሆነ ነገር ሀፍን አረገ በዛን ሰዓት ማለት ነው። አመቱን ስቆጥረልሽ ደግሞ እድሜ ልትገምችብኝ ነው አይደል? ወልዳዊ በዓል ልት ነው ማታ ሽንት ቤት ውስጥ ልጁን ጥላ ምን አለ። እንደው ሁሉም ሰው ጋር ይሄ ነገር ቢሰርጽ እላለው እና እኔ ስሆን ውይ ቅርተ ቅርታ ብለው ወደ ኋላ ይመለሳሉ። ምን ፈለጉ ስል ሆገና በርባዴ ነው እዛ ያገኙት ነገር ግን እንደጠበቁት ነው። እንዴት ነበር ብዬ ያስገባሁና ጡቷን ሳየው ወተት ወጣ። እንደው ጠልፎ ሊ ጥሎት የሞከረ ሰው ይኖራሉ። አይችሉም ተብሎ ያውቃሉ። ወጥተን ትንሽ አልተጓዝን ያቦታ ቦታ በጠላት ተመታ ማለት ነው። መቼ ውጡ እንደሚባል አይታወቅም። የእናንተ ስራና ምን ያህል ልጆቹ ቶሎሬት ያረጉታል። ዛሬ አንድ ሴት የምትጠቀምበትበትም ወንበር እኮ ወንድ ነበር የሚቀመጥበት።